በሙሉ ስለምትመጡ እጅግ በጣም ደስ ይለናል። ገስት መግባት ይቻላል ጋይስ፣ ገስት ገስት ገስት፣ ዩካን ጋቱ ገስት ማለት ነው እና ውድና የተከበራችሁ የዩትዩብ ቻናላችን ተከታታዮች በሙሉ፣ ተከታተልቲና ዩትዩብ ቻናልና ማለት ነው። እንግዲህ ጋይስ እንደምናችሁ ብያለሁ። በድጋሚ ላይፍ ገብቻለሁ ማለት ነው። ሰው ካንከም ከምቱ ማይ ላቭ ስትሪም ን ይ ናው ካን ቶክ አባውት ሜኒ ቲንግስ እና ሰላም ብያለው፣ ውድና የተከበራችሁ የዩትዩብ ቻናሌ ቤተሰቦች። ይህ የእኔ ፖለቲካል ሳታይር አይደለም ዩትዩብ ቻናል ነው። ፖለቲካል አውራም ስለ ዩቲዩብ ማሳደግ እንዴት እንደሆነ እናወራለን ማለት ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች በሙሉ ተመጡ፣ እናመሰግናለን። ፕሊስ ሌዲስ ኤንድ ጄንትልሜን ዌልከም ቱ ማይ ላይቭ ስትሪም። ከታችሁ ነው የምታዳምጠኝ ሰው ማለት ነው። ኮሜንት ጻፍ ብያለሁ፣ ጻፍ ኮሜንት ጻፍ ከኋላ፣ ከታችሁ ነው የምታዳምጠኝ

ጋይስ ብዙ አልቆይም ገባ ገባ ትላላችሁ ማለት ነው ገባ ገባ ገባ በሉና ስለ አንዳንድ ጉዳዮች እናወራለን ዩቲዩብን በተመለከተ ትምህርቶች እየሰጠሁ ነው ማለት ነው ዩቲዩብን በተመለከተ እንግዲህ ቁልፍ ነው የምሰጣችሁ ለዩቲዩብ ቁልፍ ይኸው ይሄ ቁልፍ ትርጉም አለው በነገራችን ላይ ይኸው ቁልፍ ሰጠኋችሁ ለምንድነው ቁልፍ የምሰጣችሁ ወደ ዩቲዩብ መንደር ከፍታችሁ ትገቡ ዘንድ ነው። እነሆ ቁልፍ ሰጠኋችሁ። ዩቲዩብን ከፍታችሁ ትገቡ ዘንድ የቁልፍ ምልክት ነው። ምልክቴ ምረጡኝ፣ የምርጫ ምልክቴ ቁልፍ ነው። ቁልፍ የሚያመለክተው እንግዲህ መግቢያ በር ነው። እሺ፣ ሰላም። ስለ ካፕከት ማስተበር መስሏቸው መሰለኛ አንዳንድ ሰዎች ዘው እያሉ እየወጡ ነው።